በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመስከረም አስራ አምስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ፍልሰተ ስጋሁ ለእስጢፋኖስ ወአባ ጴጥሮስ ዘነግ። ምስባክ መዝሙር መቶ ሀያ አምስት ከቁጥር ስድስት እስከ ፍጻሜ ወጾሩ ዘርኦሙ ወሶበ የአተዉ መጹ እንዘ የትፌስሁ ወጾሩ ካላስስቲሆሙ። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 35 እስከ 39 ያለው ኃይለ ቃል እንዲህ ይላል። እናንተ እስከ አራት ወር ድረስ መከር ይሆናል የምትሉ አይደለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ መከሩም ሊደርስ እንደ ገረጣ ምድሩን ተመልከቱ። አጫጅም ዋጋውን ያገኛል፣ የሚዘራና የሚያጭድም በአንድነት ደስ እንዲላቸው ለዘለዓለም ሕይወት ፍሬን ይሰበስባል። አንዱ ይዘራል፣ ሌላውም ያጭዳል የሚለው ቃል በዚህ እውነት ሆኗል። እኔም ያልደከማችሁበትን እንድታጭዱ ላክኋችሁ፤ ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር ዐሥራ ሁለት እስከ ፍጻሜው ያለው ኃይለ ቃል እንዲህ ይላል። እንግዲህ ይህን ያህል ተስፋ ካለን በግልጥ ፊት ለፊት ልንቀርብ እንችላለን። የዚያን ይሻር የነበረውን መጨረሻ የእስራኤል ልጆች እንዳያዩት ፊቱን ይሸፍን እንደነበረው እንደ ሙሴ አይደለም። ነገር ግን እስከ ዛሬ ድረስ ልባቸው ተሸፍኗል። ያም መጋረጃ ብሉይ ኪዳን በተነበበበት ዘመን ሁሉ ጸንቶ ኖሯል፤ ክርስቶስ እስኪያሳልፈው ድረስ አልተገለጠምና፣ እስከ ዛሬም የሙሴን ሕግ ሲያነቡ ያ መጋረጃ ልባቸውን ይሸፍናቸዋል። ወደ እግዚአብሔር በተመለሱ ጊዜ ግን ያ መጋረጃ ከእነርሱ ይርቃል። እግዚአብሔር መንፈስ ነውና የእግዚአብሔር መንፈስ ባለበትም በዚያ ነጻነት አለ። እኛስ ሁላችን ፊታችንን ገልጠን በመስታወት እንደሚያይ የእግዚአብሔርን ክብር እናያለን። ከእግዚአብሔር መንፈስ እንደተሰጠን መጠን የእርሱን አርአያ እንመስል ዘንድ ከክብር ወደ ክብር እንገባለን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 15 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። የእውነት መንገድን ትተው ተሳሳቱ የአመፅን ዋጋ የወደዳትን የባሶርን ልጅ የበለዓምን መንገድም ተከተሉ። በለዓምንም የማይናገር አህያ በኃጢአቱ ዘለፈው በሰው አነጋገርም ተናግሮ የነቢዩን እብደትን አገደ። ለዘለዓለም የጨለማ ፍርድ የተጠበቁ እነዚህ የደረቀች የውሃ ጉድጓድና ነፋስ የሚበትነው ጉም ናቸው። ከኃጢአት ታላላቆቹን ይናገራሉና በስጋ የሚሰሩት የዝሙት ስራቸውም ወደ በደል ከገቡት ለጥቂት ያመለጡትን ሰዎች ያስታሉ። የነጻነትን ሕግ ተምረው ራሳቸው ለኃጢአት የሚገዙ ናቸው፣ ሰው ሁሉ ለታዘዘለት ይገዛልና። ጌታችን መድኃኒታችን ኢየሱስ ክርስቶስን በማወቅ ከዚህ ዓለም ኃጢአት ከተለዩ ነገር ግን እንደገና ተመልሰው ታስረው ከተገዙለት የኋለኛው በደላቸው ከፊተኛው የሚብስ ይሆንባቸዋልና አውቀዋት ከተሰጠቻቸው ከከበረች ትእዛዝ ወደ ኋላቸው ከሚመለሱ ይልቅ የጽድቅን መንገድ ባላወቋት በተሻላቸው ነበር። ውሻ ወደ ትፋቱ ይመለሳል፣ እሪያም ታጥባ ለመንከባለል ወደ ጭቃ ተመለሰች፣ እንደሚባል እውነተኞች ምሳሌዎች ሆነውባቸዋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ሰባት ከቁጥር ሀምሳ አምስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፦ በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ የእግዚአብሔርን ክብር ኢየሱስም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እነርሱም በታላቅ ቃል ጮሁ፣ ጆሯቸውንም ደፈኑ፣ በአንድነትም ተነስተው ከበቡት። ከከተማም ወደ ውጭ ጎትተው አውጥተው ወገሩት። የሚወግሩት ሰዎችም ልብሳቸውን ሳውል በሚባል ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም ጌታዬ ኢየሱስ ሆይ፣ ነፍሴን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽ ጮኸ። ይህንም ብሎ ሞተ። ሳውልም በእስጢፋኖስ ሞት ተባባሪ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 64 ከቁጥር 4 እስከ 5 ብጹዕ ዘሐሬኮ ወዘተወከፍኮ ወዘአህደርኮ ውስተ አዕጻዲከ ጸገብነ እግዚኦ እምበረከተ ቤትከ። የቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 38 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። ሽፍቶችም አገኙት፣ ደበደቡት፣ አቆሰሉት፣ ልብሱንም ገፍፈው በሕይወትና በሞት መካከል ጥለውት ሄዱ። አንድ ካህንም በዚያች መንገድ ሲወርድ ድንገት አገኘው፣ አይቶም አልፎት ሄደ። እንዲሁም አንድ ሌዋዊ በዛ ቦታ አገኘውና አይቶ እንደ ፊተኛው አልፎት ሄደ። አንድ ሳምራዊ ግን በዚያች መንገድ ሲሄድ አገኘው፣ አይቶም አዘነለት፣ ወደ እርሱም ቀረበ ቁስሉንም አጋጥሞ አሰረለት። በቁስሉ ላይም ወይንና ዘይት ጨመረለት። በአህያውም ላይ አስቀምጦ እንዲፈውሰው የእንግዶች ቤት ወደሚጠብቀው ወሰደው። የሚድንበትንም አስብ። በማግስቱም ሁለት ዲናር አውጥቶ ለእንግዳ ቤት ጠባቂው ሰጠውና በዚህ አስታምልኝ ከዚህ የሚበልጥ ለእርሱ የምታወጣው ቢኖር እኔ በተመለስሁ ጊዜ እከፍልሃለሁ አለው። እንግዲህ ሽፍቶች ለደበደቡት ሰው ከእነዚህ ከሦስቱ ባልንጀራ የሚሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት ነዋ አለው። ጌታችን ኢየሱስም እንኪያስ አንተም ሂድና እንዲሁ አድርግ አለው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።